የሚባንበት ጦርነት የኢፌዴሪ ትምህርት ሚኒስቴርና በስሩ ያሉ ተቋማት የኩታበር ወረዳን ሕዝብ የስለንቦና ስብራት አይተው ስብራቱን በቁቀ ትምህርት ቤት ገንብተው እዚህ ላይ በመገኘታቸው የተሰማን ደስታ ታላቅ ስለሆነ በእኔና በኩታበር ወረዳ አስተዳደር ምክር ቤት ስም ሞራል እንዲሰጡልኝ እንኳን ደህና መጣችሁ። በመቀጠል በእርግጥ ኩታበር ወረዳን የማያውቃት የለም። እንደ ወረዳዋን ለማስተዋወቅ ያክል ኩታበር ወረዳ በአማራ ክልል በደቡብ ወሎ ዞን ሀያ ኪሎ ሜትር ላይ የምትገኝ ወረዳ ናት። ሀያ ሶስት ቀበሌ አሏት። ከሀያ ሶስቱ ቀበሌ አንዱ በመሪ መዘጋጃ ቤት የሚመራ ገና ወደ ከተማ አስተዳደር እንኳ ያላደገ ነው። ሀያ ሁለት ቀበሌዎች አሏት። አጠቃላይ የቆዳ ስፋቷ ሰባ ሁለት ሺህ ሄክታር መሬት ነው የኩታበር ወረዳ ከሰባ ሁለት ሺህ ሄክታር መሬት የሚታረስ መሬት ያለን አስራ ሁለት ሺህ ሄክታር መሬት ነው። አዋሳኞቿም ያው እንደሚታወቀው በምስራቅ ተውለደረ ያዋስናታል፣ በደቡብ ደሴ ከተማ ያዋስናታል፣ በምዕራብ ተንታ ያዋስናታል፣ በሰሜን አምባሰል ያዋስናታል። እውነት ለመናገር ያው ባብዮታዊ ዲሞክራሲ ግብርና መር ኢንዱስትሪ ብለን ስንሄድ የነበረበት ዛሬ ደግሞ በአራቱና በአምስቱ ዘርፎች በተለይ ደግሞ በኢንፎርሜሽን ቴክኖሎጂ አይሲቲ፣ በማዕድን፣ በኢንቨስትመንት፣ በቱሪዝም ብለን እየሄድንበት ያለው ርቀት አራትና አምስቱንም ዘርፎች አጣምረን ለመምራት እየሞከር ነው። ኩታበር ብዙ ባለ ታሪክ ቦታ ናት። ገና ያልተነበበላት ለኢኮ ቱሪዝም የሚውል ቦታ ሁሉ ጭምር አላት። እንደሚታወቀው ከታያን ማዶ ላይ የምታዩት ጥቅጥቅ ያለው ጫካ የጀመሌ ደን፣ እዚህ ፊት ለፊታችን ላይ የምታዩት የአፄ ይኩኖ አምላክ የትውልድ ቦታ መኮነኛ ተራራ እና ንፋሳት ኢየሱስ ዋሻ ይገኙበታል። እኔን አሳሰር ከቱሪዝም አኳያ ከሰራን ምርታዊ ለውጥ ማምጣት እንችላለን። ከኢንቨስትመንትም ጋር ተያይዞ ዛሬ ምናልባትም ለትምህርት ቤት ምርቃት ስለመጣን ብዙ ርቀት አልሄድንም እንጂ የጀመርናቸው ከፍተኛ የሆኑ ኢንቨስትመንቶች አሉ። ከ14 ኢንቨስትመንት በላይ ስበናል። እውነት ለመነጋገር የወረዳውንም ፖቴንሻል ከወሎ ዩኒቨርሲቲ በዚህ አጋጣሚ ዶክተር መንገሻን ለመሰግን እወዳለሁ፣ ተነጋግረን ብዙ ማዕድኖችን አስጠንተናል። ከ12 ማዕድኖች በላይ ኩታበረ ላይ አሉ። እውነት ለመነጋገር ከ12ቱ ማዕድኖች ሁለቱን ስራ ላይ ገብተንባቸዋል። የዞኑ የወረዳው አቅም አልሰራ ያለውን መንገድ፣ በደቡብ ወሎ ዞን አልሰራ ያለውን መንገድ፣ በክልል መንግስት አልሰራ ያለውን መንገድና ለፌዴራል ኮስት በነፊት አናሊሲስ ሰርቶ ማንኛውም ክልልና ዞን ሊያገናኝ ነው። ይህ መንገድ አዋጭ አይደለም ብሎ የተው መንገድ ጭምር ውስጥ ያሉትን አቅሞቻችንና ሀብቶቻችንን በማቀናጀት ለመስራት እየሞከረ ነው። በዚህ እውነት ለመነጋገር ካሉት ማዕድናቶች አንዱ የድንጋይ ከሰል ነው። ሁለተኛው ጃስፐር ማዕድን ነው። ሶስተኛው ኳርትዝ ነው። ብዙ ቦታዎች፣ ብዙ ወረዳዎች ላይ የማይገኘው ከሴንትራል ሸዋ ውጭ የማይገኘው የኮፐር ማዕድን ጭምር አለ። ስለዚህ ባለሀብቶች በራሳቸው መሀኒስ በራሳቸው ኢንጂነር ኩታበር ወረዳ ላይ ገብተው ቤኒሻንጉል ጉሙዝ ቤንች ሚያጅ ዞን የነበረ ባለሀብት አቶ ስዩም ኃይለ ማርያም ስምንት ጓዶቹ ጋር ከኩታበር ሀሮዬ ባርቃና ዛውዮች ያለውን መንገድ ለመቁረጥ ጭምር የድንጋይ ከሰል አስጠንቶ ጨርሷል። ከስምንቱ ባለ ሀብቶች አራቱ ባለ ሀብቶች ክልል አጽድቆ ልኮልናል። የአራቱ ገና ይልካል። የአራቱን ባለ ሀብቶች ግን የክልል አካባቢ ጥበቃ ባለሙያተኞች ኢንቫይሮንመንታል ኢምፓክት አሰስመንት እየሰሩ ነው ያለው። ወረዳ ላይ ኢንቨስተሮች ሲገቡ መሰረተ ልማት ማሟላት ያለበት ወረዳው ነው። እንዲያልኳችሁ ገና በመሪ መዘጋጃ ቤት ያለች ወረዳ ከመሆኑ አንጻር ባለ ሀብቶቹ ጋር የዲፕሎማሲ ግንኙነት በመፍጠር ከኩታበር ሀሮየ ድረስ ያለው መንገድ በራሱ ካስሳ አስተምኖ አራት ሚሊዮን ብር ለአርሶ አደሩ አስገብቷል። የደቡብ ወሎ ዞን ገጠር መሬት አስተዳደር መምሪያን እጅግ በጣም የማመሰግነው ጽንፈኛ ኃይል ሰፍሮበት የነበረውን ዛውዮች ሳይቀር የአራት ሚሊዮን ብር ቶታል ስቴሽንና ባለሙያዎቻችንን አሰማርተን የአራቱን ባለሀብቶች የድንጋይ ከሰል አጥንተን ጨርሰናል። ከጥር አንድ በኋላ ጀምሮ ወደ ስራ የሚገቡበት ነባራዊ ሁኔታ አለ። ስለዚህ ከማዕድን አኳያ በተለይ ደግሞ ኳርትዝና ቻርኮል ወይም የድንጋይ ከሰል የሚባለው ላይ ገብተንበታል ማለት ነው። ከዚህ ባሻገር የወረዳው አቅም እንደምታውቁት ብዙ የሚታረስ መሬት የለውም፣ ተራራማ ነው። ከ7200 ሄክታር 1200 ሄክታር ነው። ከዚህ ውስጥ ትልቁ ለኩታበር ወረዳ ፖቴንሻል ብለን ያሰብነው እንስሳት ሀብታችንን ነው። እንስሳት ሀብታችንን ለማዘመን ከወሎ ዩኒቨርሲቲ ጋር በመቀናጀት ሴት ጥጃ ወይም ምርጥ ጥጃ ለማስወለድ በአርቲፊሻል ኢንሲሚኔሽን የወሎ ዩኒቨርሲቲ ገብቶ ሶስት ቀበሌዎች ላይ እየሰራልን ይገኛል። ለዚህም የጎበኛችሁትን የእንስሳት ክሊኒክ ሰቆጣ ዲክላሬሽን የአገር በቀል እንጂኦ እጅግ በጣም የምናመሰግነው አንድ ነጥብ አምስት ሚሊዮን ብር ሰጥቶን ሁለት ሚሊዮን ጨምረን ተጠናቆ ያያችሁት የእንስሳት ሀብት ክሊኒክ ሶስት ነጥብ አምስት ሚሊዮን ብር የፈጀ ነው። የወረዳው አቅም የምታዩት ግራና ቀኝ ያሉት ደኖች ናቸው። ደኖቹን ደግሞ ከአካባቢ ጥበቃ በአዋጅ ቁጥር 168 2009 ን መሰረት አድርገን በደን ግብረ ኃይል ወስነን ኩታበር መንገድ ያለው ሽፋኑ 22% ስለሆነ የራሱን ሀብት ተጠቅሞ እንዲሰራ በተለይ ከኩታበር ወርቃሪያ ዳላሚካኤል ያለውን መንገድ ለመስራት ደኑን በህጋዊ መንገድ ሽጠን የ022 ህዝብ 6 ሚሊዮን ብር አለው አካውንቱ ላይ አሁን መንገድ ለመስራት እየተጣጣርን ያለንበት ሁኔታ አለ። ስለዚህ ብዙ ጸጋዎች አሉ እየተጠቀምን ያለ ነው፣ ጸጋዎቻችንን ነው ማለት ነው። አምስት ዓመተ ምሕረት መማር ማስተማሩን የጀመረ የሆሽ የመጀመሪያ ደረጃ ሙሉ ሳይክል ትምህርት ቤት ነው። በዛን ሰዓት አንድ አንደርሰው መምህራንና ስለላችን የምንመለከታቸው የወንድና የሴት በሚል ለሁለቱ ተከፍሎ የሽንት ቤት ግንባታዎች የተከናወኑበት ነው። ስለዚህ ቀጥታ ይህን ጉብኝት ከዚህ ጀምረን ሁለተኛና ሶስተኛ ብሎኩን በሚል አራት ብሎኮች ተገንብቶች ባለሙያችን ተገኝተዋል ዋና